ሰላም ሰላም ቤተሰብ፣ እንዴት አመሻችሁ ደራመሻችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደራ ነኝ እግዚአብሔር ይመስገን ማለት ነው። ማነው እንደኔ የደበረው? እነ ብሩክና እና ሀይሚ ዛሬ የማይመጡ ማለት ነው፣ ቪዲዮ የማይሰሩ ማለት ነው። ገባው ዩቲዩብ ላይ ያየው፣ ቲክቶክ ሄድኩ፣ ሀይሚ ስቶሪ ላይ ብቻ ነው ያደረገችው። ምንም ነገር የለም ቤተሰብ እና ምንድን ማድረግ የምንችለው ሀይሚ፣ ለምንድን ነው አትመለሹ ከሐዋሳ እንዴ እኛ ናፈቀን። እሺ ማንን እኔ፣ ካልእናንተ ውጭ የሚያዝናናን ሰዎች የለም። ማንን እኔ ማንን እንከታተል? እና ለምንድነው የማትመጡት? ለምንድን ነው የማትመጡልን እንዴ? በጣም የእውነት ትናፍቁናላችሁ እኮ እንዴ። የእውነት ነው የምላችሁ ማለት ነው። የእውነት የምላችሁ ማለት ነው። ግን እንዴ አረ በእናትሽ ሀይሚሻ ፕሊስ ፕሊስ ፕሊስ ቶሎ ተመለሺ። ባይሆን ለብቻሽም ወይም ቪዲዮ ሰርተሽልን ቤተሰብ በጣም በጣም በጣም በጣም የእናንተን ናፍቆት አልቻልኩም። በቃ የእናንተን ናፍቆት ሊገለይን ነው ወይ ብለሽ ቪዲዮ ፖስት ችልን ወይን ብሩኬም ለብቻክ ስራ እንዴ ምንም ዝም ዝም ዝም ዝም ዝም እንዴ ብሩኪ ብሩኪ ሄድና ሄድ አምጣት እንጂ እንዴ ሚስተክ ተጠልፋ ሊሆን ይችላል። እንደዛ አምሮባት ብቻዋን መርከብ ላይ እየተዝናናች ብሩክ ባል የለበት ሀይሚል የብል ዋይ ይሄ ጥሩ ነገር ነው። እንቺ ጥሩ ሷን ነበርሽ እንዴ? እኛ ከብሩክ በላይ ነው የምንናፈቀሽ እንዴ በጣም የሆነት እኔ እንደዚህ ሰው እንደራሱ ሰው የሆነ እናታቸው የሆነ ቦታ ሄዳ ምናምን እንደምናፈቃቸው የለም። እንደዛ ነው ሀይሚ ናፈቀች ማለት እንዴ ሀይሚ ሾ ፕሊዝ ፕሊዝ ፕሊዝ ካም ኬ ደግሞ ነው የተናፍቀሻል። ባይሆን ቲክቶክ እንኳን ስሪልን እንዴ የሆነ ትንሽ እንኳን ፎቶ ስቶሪ ላይ እንኳን ሰርግ ቦታ እንኳን ሄዶ ሰው ሲነሳ ሰርግ ቦታ እንኳን ስቶሪ ያደርጋል ቤተሰቦቼ በጣም በጣም ናፍቃችኛለን ሰሞኑን ቪዲዮ እየለቀቅኩ ስለ አሁን ምናምን ይባላል ሀይሚሻ ግን ይሄን ያህል ነው ይሄን ያህል ያጨካከለን በእኛና በአንቺ መሀል እውነት እንደዚህ ይደረጋል እንዴ ብሩክ የሚሆን ከአንድ ሰው ጋር እንኳን ስራለን ከፍፄ ጋር ቢሆንናለን እናለን እንዴ ጠፋችሁ እኮ በዛ ሁላችሁም ምንናችሁ ነው እንዴ ከመችሜ የለቀቁ ሰኞ ትናንት ሰኞ የተለቀቀ ቪዲዮ ማሪያምን የሉም፣ ጠፉ። እኔ የፈለግኩ ፈለግኩ ፈለኩ ገባው ብለው ብለው ብል እዚያ ብሄድ የለም፣ እዚህ ብሄድ የለም፣ የቅልቅሉ ቪዲዮ ብቻ ነው ያለው። ሄድኩ፣ የለም። ሀይሚ ጋ ገባሁ፣ ምንም ነገር የለም። በእናታቸው ፕሊዝ፣ ፕሊዝ፣ ፕሊዝ ስሩልን እንጂ እንዲህ አለ እናንተ። በምን በምን እንዝናናለን? የሶሻል ሚዲያ ድምቀት አሁን ጊዜ ሰባሳት ሰዓት ስላልተመቻች ይሆን እንዴ? ሰዓት አሳለፈው ምናምን ብዬ ገባው ቼክ አደርጋለሁ። ማፊ አሁን ገባ አሁን ራሱ እያዩቸው ነው ቪዲዮ ይህን ቪዲዮ እየሰሩ ያሉት። የለም ምንም ምንም ምንም ምንም ምንም። ብሩክ ለምንድን ነው ማትለቀው? ቤተሰቦች አልናፈቋችሁ ቆናል ብና ኮሜንት